ከሰሞኑ በተለያዩ ሶሻል ሚዲያዎች በይበልጡም ደግሞ በፌስቡክ ላይ በስፋት ሲዘዋወር የነበረው የጋዜጠኛ ሶፎንያስ ዋሲሁን ጉዳይ ፌስቡክን ተቆጣጥሮታል ከሰላሳ በላይ ሰዎችም የተለያዩ መረጃዎች አሉን ሶፎንያስ እንደምታስቡት አይነት ሰው አይደለም እያሉም ይገኛሉ እኛም ነገሩ ምንድን ነው ብለን ለማጣራት ሞክረን ነበረ ከተለያዩ ሰዎች የተባለውን መረጃእና ራሱ ሶፎንያስ የሰጠውን ምላሽ አንድ ላይ አጣምረን ሚዛናዊ አድርገን ለማቅረብ ሞክረናል አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው እንደምናውቀው ሶፎንያስ ዋሲሁን በሙያው በጣም ተወዳጅ የነበረ ጋዜጠኛ ነው። ያለፈውን አንድ ዓመት ገደማ የሚሆነውን ጊዜ ከሚዲያ ርቆ ነበረ። የራቀበት ምክንያትም ባይቦላር ወይም ደግሞ ሲጠጋጋ እስትረስ የሚባል ህመም ተጋላጭ እንደነበር ነው የተናገረው። የተለያዩ የሕክምና እና የጸበል ቦታዎችን እንደረገጠ የሚናገረው ሶፎንያስ ሳላስበው በድንገት በካቴና ታስሬ ራሴን ጸበል አገኘሁት፣ ለዚህም ያበቃኝ ብዙ ገንዘብ የማገኝበት ስራ ሲበላሽብኝ፣ ንዴት ከዛም ወደ ብስጭት ተቀየረብኝ ብሎ ሲናገር የተ የቀየረ የፊት ገጽታውን ተመልክቶ ያላዘነለት ሰው አልነበረም። በርካቶችም በሀዘን ስሜት የተለያዩ የማጽናኛ መልእክቶችን ሲያስቀምጡለት፣ የሚችሉም በገንዘብ በተለያዩ ነገሮች ድጋፍ ሲያደርጉለት እንደነበር እናስታውሳለን። ሶፊም ወደ ሙያው ተመልሶ በተለያዩ የቲቪ ና የሬዲዮ ጣቢያዎች ላይ ብቅ አለ። በትርታ 97.6 ኤፍኤም ማለፊያ ፕሮግራም ላይ እና በአሻም ቲቪ በዜና አቅራቢነት ብቅ አለ። በርካቶችም ተደሰቱ። ለአሻም ቲቪ እና ለትርታ ኤፍኤም ጭምር ብዙዎች ምስጋና ሲያቀርቡ ነበር። ታዲያ ወደ ተነሳንበት ወደ ዛሬው ቪዲዮ ማጠንጠኛ ጉዳይ ስንመለስ ከሰላሳ በላይ ሰዎች ሶፎንያስ በፌስቡክ አካውንቱ በውስጥ የተለያዩ መልእክቶችን እየላክልን ነው። በመጀመሪያ ገንዘብ ላክልኝ ይለናል። ከዛም የተለያዩ ከኛ ሀገር ባህል ጋር የማይሄዱ አስቀያሚ ነገሮችን ይልክልናል። አለፊ ሲልም ይሳደባል ሲሉ ነው እየተናገሩ ያሉት። አንድ ልጅ በፌስቡክ ገጹ ላይ ያሰፈረውን ጽሑፍና ከሶፎንያስ ጋር ያደረግኩት ያለውን ንግግር እናንብብላችሁና ወደ ሶፎንያስ ምላሽና ወደ ሌሎች ሀሳቦች እንመለሳለን። ይህ አጭበርባሪ ጋዜጠኛ ስሙ ሶፎንያስ ዋሲሁን ይባላል ሲል ነው ጽሁፉን የጀመረው። ጉዳዩ እንዲህ ነው። የማጭበርበር ሙከራና ስሩ የደረሰው በኔ ላይ ነው። ዛሬ መስከረም 19 2018 ከጠዋቱ 12 ሰዓት ከ21 ላይ በሌሊቱ በሚሴንጀር ሲደውል ዘጋሁበትና መልሼ በጽሁፍ ከታች በስክሪንሾት ላይ እንዳስቀመጥኩት ልጆቼ ስለተኙብኝ ማውራት አልችልም። ምን እንደፈለግህ ጻፍልኝ አልኩት። ከዚህ በፊት ልጁ ጋር ምንም አይነት ትውውቅ ሆነ ግንኙነት የለንም። በአንድ ወቅት ከአመት በፊት ታገትኩ ወይም ታፈንኩ ሲል እንደ ሰው ምን አጋጠመህ ብቻ የሚል መልእክት በሜሴንጀር ብልክለትም እስካሁን አላየውም። ይህ ደፋር በስክሪንሹቱ ላይ እንዳይ ያያስኩት ምንም የማያውቀኝን ሰው ሶስት ሺ ብር ላክልኝ ብሎ ሲጽፍልኝ እኔ የገመትኩት አካውንቱ ተሰርቆ ይሆናል በማለት ማን እንደሰረቀው ለማወቅ ብዬ የባንክ አካውንቱን ላክልኝ ስለው የባንክ አካውንቱን ላክልኝ በራሱ ስም የተከፈተ አካውንት ሲልክልኝ እኔም ደንግጬ ምን አጋጠ የበለጠ መስል ስራ ለቀክ እንዴት ታመሃል ቤቱ ላህል ሌሎች ወንድሞቼንም እንድጠይቅ የሚል ሪከርድ ላኩለት። ጎበዙ በድፍረት በራሱ ድምፅ ለሚፈልግ ሰው በሙሉ የላክልኝ የድምፅ ሪከርድ መላክ እችላለሁ። እንዲህ ስላክልኝ አይ አልታመምኩም፣ ስራም አልፈታሁም በሳምንት ዜና ነባለሁኝ እንዲሁም ሁለት የሬዲዮ ፕሮግራም እና የማስታወቂያ ስራም እሰራለሁ ሲለኝ ደሜ ፈላ እና በሪከርድ እንዴት ሰዎች ስራ ፈትተው ህክምና ላይ ሆነው ተፈናቅለው በረንዳ ላይ ሆነው አንተ ስራ ላይ እያለ ትጠይቃለህ አልኩት። ከዚያም ልክ ነህ ተዘዘቻለሁ አይለመደኝም በማለት ጻፈልኝ። እኔም መለስ ብዬ እንዳይደገምህ እንዲህ አይነት ቦታ ላይ እንዳላይህ ብዬ ጻፍኩለት። ነገሩ የተቀየረው ከዚህ በኋላ ነው። ለካስ ልጁ ያ ነገር ነው። ምን ብሎ ቢጽፍልኝ ጥሩ ነው፣ ትልቅ መቀመጫ ታደንቃለህ ወይ ሲለኝ፣ ጤነኝነቱን ተጠራጥሬ ጭምር እኔ መልሼ እኔ ሙስሊም ነኝ፣ ባለ ትዳር ነኝ፣ ምንም እንዳይሆነ እንድመኝ አይፈቅድልኝም በማለት ከታች በስክሪንሹት እንዳያስኩት ጽፍለት፣ የሰጠኝ ምላሽ ዘገነነኝ። እኔ ትልቅ መቀመጫ አለኝ ምነው ወንድ አይደለህም እንዴ? ሲል ነው የመለሰልኝ። ወንድሜ ጸበል ሂድና ጸብሉ ያኔ ይሻልሃል ነበር መልሴ። መጨረሻ ላይ በዚሁ ብልግና በተሞላበት አንደበቱ ሰደበኝ ብሎክ በማድረግም ጠፍቷል። ልብ በሉ፣ የዚህ ልጅ ባህሪ ሳጣራ ታመምኩኝ ተቸገርኩኝ እያለ ከጓደኞቹ ወደ አራት ጊዜ ገንዘብ የተረዳ ነው። በተጨማሪም ስለ ልጁ ስጠይቅ አካውንቴ ላይ ሌላ ሰው ነው የሚጠቀምበት እንደሚል፣ ነገር ግን እኔ ላክልኝ የራሱን አካውንት እና ለእኔ ላክልኝ በራሱ ድምፅ ሪከርድ ነው በመጨረሻም የልጁን ስልክ ፈልጌ ለምን ሰድቦ ብሎክ እንዳደረገኝና አጭበርባሪ እንደሆነ ስደውልለትና በይፋ ይቅርታ በል ስለው ምንም አታመጣም የፈለግከውን አድርግ ሲል ሁሉም ሪከርድ አድርጌዋለሁ። ይህ የምላችሁ ልጁ በድጋሚ ሌላው ሰዎችንም አካውንቴ ተጠልፎ ነው በማለት እንዳያጭበረብራችሁ ስለምፈልግ ነው ሲል ነው የመጀመሪያ መልክቱን ያስቀመጠው። በመቀጠልም በሌላ ጽሑፉ ላይ በሙያዬ ኤሌክትሪካል ኢንጂነሪንግ እንዲሁም ደግሞ ኢንፎርሜሽናል ሴኩሪቲ እንዲሁም ቴክኖሎጂ ላይ የአስር ዓመት ልምድ ያለኝ ወጣት ነኝ። ይህን ያልኩት ስለ ፌክ አካውንት ሃኪንግ ግንዛቤ እንዳለኝ ትረዱ ዘንድ ነው ዛሬ ከጠዋቱ ጀምሮ የገጠመኝ እጅግ ዘግናኝ ከእምነቴም ከባህሌም ያፈነገጠ ጸያፍ ነገር ከኔ አልፎ ሌሎች አያሌ እልፍ እህትና ወንድሞቼ ከኔ በላይ ሆነው ከሰላሳ ሰው በላይ ማስረጃ ልከውልኛል ይህም ወንድም ዛሬ ያለበት የሉጥነቱ አመል ወዶና ፈቅዶ የገባበት ነው ብዬ አላምንም ልጁ ትልቅ ችግር ውስጥ ነው ያለው ትልቅ እርዳታ ያስፈልገዋል እኔ በዚህ ማህበራዊ ህይወት ቆይታዬ በገባኝና በተረዳሁበት መጠን ከብዙ ደጋግ ኢትዮጵያውያን ጋር በመሆኑ ብዙ ወገኖችን ከገቡበት መከራ እንዲወጡ የበኩሌን አስተዋጽኦ አድርጌያለሁ ልክ በእነዚህ ወገኖቼ እንዳደረግኩት ሁሉ ይህ ወንድም የከፋ ችግር እንዲገጥመው መቼም አልሻም። ዛሬ የዚህ ልጅ ነውር በአደባባይ ያወጣሁት ማውጣቴም ልክ ነበርኩ ከእምነቴ ባህሌና ወጌ ውጭ የሆነ እጅግ ነውር የሆነ ነገር በማየቴ መሸከም ባለመቻሌ፣ እንዲሁም ሌሎችም እንዲማሩበት፣ ይህም ህዝብ አውቆት እንዲጠነቀቅ፣ እርሱም ከገባበት ነውር እንዲወጣ በማሰብ ነው። ስለሆነም የዚህ ልጅ የቅርብ ቤተሰቦች፣ ጓደኞች፣ ወዳጆች ልጁ ተበላሽቷል እና አንድም በእምነቱ ወደ ጸበላ ዓመታት አሊያም አስራችሁ ወደ አማኑኤል እንድትወስዱት ወንድማዊ ምክሬን አስተላልፋለሁ። ከዚህ ውጪ የዚህ ልጅ መጨረሻ አንድም ራሱን ሊያጠፋ ይችላል አሊያም በሰው እጅ ሊጠፋ ይችላል ሲል ነው ሀሳቡን ያስቀምጠው። እንዲሁም ደግሞ ሌላ ልጅም እንደዚሁ በፌስቡክ ገጹ ላይ ሌላ መልእክት አስቀምጦ አግኝተናል። እሱንም እናጋራችሁ። ነገሩን ግልጽ ለማድረግ ያክል እውነታውን ማወቅ አለብን ሲል ነው ጽፉን የጀመረው። ሶፎንያስን በቅርብ የሚያውቁት አብሮት የሰሩ የተለያዩ አጋጣሚ ቅርርብ የነበራቸው የጋራ ወዳጆች ከሆኑ ከጓደኞች ጋር ለማውራት መረጃ ለማግኘት ሞክሬአለሁ ነው ያለው። ገንዘብ መጠየቁ ጉዳይ አልነበረም። ታዋቂ ሆንን አልሆንን፣ ተከበርን አልተከበርን የሆነ ወቅት ስናጎነብስ የሚላስ የሚቀመስ ልናጣ እንችላለን። አለን የምንለው ሁሉ አንድ ቀን ምንም ሊሆን ይችላል። እኔም እናንተም ይህን መንገድ አልፈነዋል። ዋናው ጭንቀቴ፣ ሀሳቤ ሰውነቱ ላይ ነው። ሶፎንያስ አንድ ትልቅ ሚዲያ ላይ ይሰራ የነበረ ሰው ነው። አንድ ኢትዮጵያን የሚያካልል ሚዲያ ላይ የሰራ ሰው መልኩ፣ ስራው፣ ስሙ የሚታወቅ ዝናዊ ናኘ፣ የሚዲያን ባህሪ በሚገባ የሚያውቅ ሰው አደባባይ ላይ በሚገለጥ መልኩ፣ ፍጹም ለማመን በሚከብድ መልኩ የሚያስነውር ተግባር እንዴት ይሰራል? እንዴትስ ክብሩን ይጥላል? ነው አብዛኞቹ እንደተረዳሁት ልጁ ለአመታት ምክንያት የአእምሮ እክል የገጠመው አሁን ላይም የአእምሮ ጤና እርዳታ የሚፈልግ አንዳንዴ ደህና የሚሆን አንዳንዴ ልክና ስህተቱን ሁላ መለየት የሚሳነው አይነት ሰው መሆኑን ነው። ልጁ በዚህ ሰዓት ሜንታሊቲ ፊዚካሊም ጥሩ ላይ እንዳይደለ እና በቅርቡም በተደጋጋሚ ራሱን ለማጥፋት ሙከራ አድርጎ እንደነበረም ሰምቻለው። ወደ ዋናው ቁም ነገር ስንመጣ ግን እንደኔ እንደኔ አሁን ላይ መደረግ ያለበት ነገር የቅርብ ሰዎቹና ቤተሰቦቹ ልጁ ወደ ሙሉ ጤንነት ይመለስ ዘንድ በጽኑ እንዲያግዙት ማድረግ አውቆም ይሁን ሳያውቅ ከገባበት አስፈሪና አስቀያሚ ነገር ወጥቶ ጤነኛና ሰላም ሰላማዊ ህይወት መመለስ በሚችልበት ጉዳይ ዙሪያ ከባለሙያዎች ጋር ተማክሮ መሰራት ያስፈልጋል። ይህም መሆን ቢችል የሚባል ሳይሆን መሆን ያለበት ነገር ነው። ይቅርታ ስናደርግም በዚህ መንገድ ብቻ ነው ይቅርታ የምናደርግለት። ሀክ ከተደረገው አካውንቱ በላይ ሀክ የተደረገውን አእምሮውን መመለስ ለሱም ለእኛም አስፈላጊ ነው። በተረፈ ድርጊቱን በድፍረት እና በንቀት ያያችሁ ወገኖቻችን ያለንበት ሁኔታ ተረድታችሁ አፉ በሉን እግዚአብሔር ጨርሶ ይማርህ ሲል ነው መልእክቱን ያስቀመጠው። እንዲሁም ደግሞ ታዋቂው ጋዜጠኛ ዮሐንስ ሞላ ጋዜጠኛ ሶፎንያስ ዋሲሁን አካውንቱ ሀክ ተደርጎ አይደለም። ሊያወራኝ ይፈልግ ከነበረ ክብረን ንግግር ጋር እየተጋፋው እንዴት ላግዝህ ለማለት ሞክሬ መላ አላገኘሁም ነበር። ይህም ባልጽፍ ደስ ይለኝ ነበረ። ከራሴ ጋር ብዙ ታግዬ ነው የምጽፈው። መቼም ሰው በጤናው እየታወቀ እንደኔ ምንም አይነት ከማይፈራ አጉል ቀጥተኛ ነው ይባይ ሰው ጋር ነውር ነገር ለማውራት ይሳፈጣል ብዬ አላስብምና ከቁጥጥር ውጭ ሊሆን እንደሚችል በማመን ነው። ግን የሚቀርብ ሰው ወይም ቤተሰብ ቢያግዘው እና የምንችለው ሁሉ ተረባርበን አንዱ ማገገሚያ ወይም ጸበል ቁጭ ብሎ አእምሮውን ቢታከም እመኛለሁ። ከምንም በላይ ለራሱ ህይወት ደግሞም የሚወደድ የሚዲያ ሰው ስለሆነ ጥፋቱን መገመት ቀላል ነውና ራሱን ማነጽ ቢያስቀድም ለህብረተሰብ ጥሩ ነው። የእኔ ቢጤውን ተውትና በቀላሉ በስክሪን ስላዩት እንዳሪያ ወይም ደግሞ ሮል ሞዴል ሊወስዱት የሚችሉ ታዳጊ ልጆችን አስበን ምን ያህል ሰው የጥቃት ሰለባ ሊሆን ይችላል እንደው ከማለት ባሻገር ነገሩን ኖርማላይዝ በማድረግ ረገድ ሚናውን ስገመግም እሳቀቃለሁ። በአጠቃላይ ከሚዲያው ርቆ ለጤንነቱ ትኩረት ቢሰጥ፣ የእውነት በደህና እንዲቆይ ወደ ቀልቡ እንዲመለስ ከገባበት ክፉ ልምምድ እንዲታረም እመኛለሁ። ሌሎቻችንም ባለማሳቀቅና ግዘው ደግሞ ሚዲያና መድረክ የምታሰሩ ብትችሉ ደሞዙን ሳታስቀሩበት ትንሽ ቢያርፍና ጤናው ቢጠበቅ እመኛለሁ። እግዚአብሔር ይማርህ ወንድሜ ሲል ነው ያስቀምጠው። ታዲያ ሶፎንያስም እንደዚህ አይነት መረጃዎች ሲተላለፉ በፌስቡክ ገጹ ላይ ይህ የፌስቡክ አካውንቴ የይለፍ ቃል ወይም ፓስዋርድ ማንነቱ በውል ባላወቅኩ ሰው እጅ ላይ ወድቋል። የራሴን የባንክ አካውንት ጠቅሰው ገንዘብ ላኩልኝና ሌሎች አጸያፊ መልእክቶችን በመላክ ወዳጆችን እያወዛገቡ ይገኛሉ። ይህንን እንድትረዱኝ ነገሩን ከኔ ውቅና ውጭ መሆኑን እንድትገነዘቡልኝ በትህትና እጠይቃለሁ ሲል ነው መልእክቱን ያስተላለፈው። ይሄን ተከትሎም ታዲያ ሰዎቹ በተለያዩ ጎራ ተከፍለው እየተከራከሩ ይገኛሉ። በርካታ ሰዎችም ከኔ ጋርም እንደዚህ አይነት መልእክት ልኳል እንደዚህ አድርጎኛል እያሉ የሚገኛሉ ከተነሱ ሀሳቦች ውስጥም የሶፊን መልእክት ተከትለው እሱ እንዳለው አካውንቱ ሀክ ተደርጎ ነው የሚሆነው እንጂ ሶፊ እንደዚህ አይነት ስነ መግባር ያለው ሰው አይደለም አትሳሳቱ ሲሉ ሌሎች ደግሞ አይደለም ሀክ ተደርጎ አይደለም በራሱ ድምፅ ነው እያወራን ወይም መልእክት ላከልን ስንደውልለትም በራሱ ስልክ ምንም አታመጡም ነው ያለን መረጃ ያለን ሲሉ ነው የሚደመጡት ሶስተኛ ወገኖችም ደግሞ ጉዳዩን ከሶፎንያስ የጤና ኬዝ ጋር አገናኝተው ሶፎንያስ ያጋጠመው ጉዳይ የአእምሮ ጤና ኬዝ ነው ስለዚህ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ስለዚህ ልንረዳው ይገባል። እንደዚህ አይነት ነገሮችን ወደ ሚዲያ ባታመጧቸው የተሻለ ነው የሚሉም አሉ። እናንተስ ውድ አድማች ተመልካቾቻችን በየትኛው ሐሳብ ትስማማላችሁ? ለሐሳባችሁ እንዲረዳችሁ የሶፎንያስ ህመም ባህሪ ከሳይንሱ አንፃር ትንሽ እንበላችሁና እንጨርስ። ቅድም በመግቢያችን ላይ እንደነገር ናችሁ ሶፎንያስ ራሱ እንደተናገረው ባይፖላር ዲሶርደር የሚባል በሽታ ተጋላጭኛለሁ ነው ያለው። አንድ ሰው በጭንቀት ሲዋጥ በጣም ሀዘን ወይም ደግሞ ተስፋ ቢስ ሲሆን እንደዚህ አይነት ህመሞች ሊከሰቱ ይችላሉ ብሎ ነው የሚያስቀምጠው በአብዛኞቹ እንቅስቃሴዎች ላይ ፍላጎት ወይም ደግሞ ደስታንም ሊያጣ ይችላል። አንዳንድ ጊዜ ስሜት ወደ ማኒያ ወይም ሃይፒማኒያ ሲቀየር፣ ደስታን ማጣት፣ ሙሉ ጉልበት ማጣት ወይም ደግሞ ያልተለመደ ብስጭት ይሰማል ብሎ ነው ሳይንሱም የሚያስቀምጠው። እንቅልፍ፣ ጉልበት፣ እንቅስቃሴ፣ ፍርድ፣ ምግባር እና በግልጽ የማሰብ ችሎታ ሁሉም በስሜት መለዋወጥ ሊነኩ ይችላሉ ብሎ ሳይንሱ ያስቀምጠዋል። ሶፊ ያለበት ነገር በጣም የሚያሳዝን ነው። እኛም እንግዲህ ምህረቱን እንዲልክለት እንመኛለን። አብራችሁን ስለቆያችሁ እናመሰግናለን።